ሰላም እንዴት ናችሁ ቤተሰቦች? ዛሬ ያላሰብኩት ነገር አጋጥሞኛል። ሰዎቹን አላወቅኳቸውም። እንዴት ይሁን እንዴት ይሁን። ባልጠበቅኩት ሁኔታ ትንሽ አደጋ ደርሶብኛል። የማላውቃቸው ሰዎች ናቸው እንደዚህ ያደረጉኝ። ማንነታቸውም በደንብ አላወቅኳቸውም፣ ግን በእርግጠኝነት ሱራፌል፣ ሱራፌል ነው ሰው ልኮ እንደዚህ ያስደረገኝ። እርግጠኛ ነኝ፣ ምክንያቱም ሰሞኑን መሀላችን የተፈጠረውን ነገር ታውቃላችሁ። ከናፍቆት ጋ የተፈጠረውን ነገር ከሱ ጋር እኔ ላይክ እንደ ጠላት አይተውኝ ነበር እና በእርግጠኝነት የምገምተው እሱ ነው ብዬ ነው። ሌላ ማንም ሊሆን አይችልም። በዚህ ሰዓት ከሱ ውጭ እንደዚህ ያደርገኛል ብዬ የምገምተውም ሰው የለም። በእርግጠኝነት እሱ ነው እና ብቻ በቃ አጋጣሚውን ተጠቅመው ሳልዘጋጅ ሳላስበው ነው እጄ ትንሽ አደጋ አጋጥሞታል። አሁን ገና ሆስፒታል ደርሼ መምጣቴ ነው። ትንሽ እዚሽ ጋር ተፈንክቻለሁ። እዚሽ ጋር እንኳን ትንሽ ቡጭሬ ተቧጭሬ ነው። እጄ ግን ትንሽ በጣም አሞኛል ማለት ሳንቀሳቀሰውን በጣም እየተሰማኝ ነው። እግዚአብሔር ይመስገን ፈጣሪ አትርፎኛል። ለፈጣሪ ምስጋና ይግባና ተርፌያለሁ እና ለነናፍቆት ደውዬላቸዋለሁ። ለናፍቆት እንኳን ሳይሆን ለሚኪን የደወልኩለት አጋጣሚ አብረው ናቸውና እንዲመጡ ነግሬያቸዋለሁ። ምን እንደተፈጠረ አልነገርኳቸውም በእርግጥ ግን፣ በቃ እዚህ ከመጡ በኋላ እዚሁ እናንተ ፊት ቤተሰቦች ፊት ምን እንደተፈጠረ ነግራቸዋለሁ። በዛውም የሱራፌልን ማንነት እንዲያውቁ አደርጋቸዋለሁ። በዚህ ናፍቆት ከተረዳችኝ ተረዳችኝ፣ ካልተረዳችኝ ግን ከዚህ በላይ ምንም ላደርግ አልችልም እኔም ማለት ያው እንደም እኔም ወንድ ነኝ። እንደዚህ አይነት ጥቃት ይከብደኛል። ማለት እንደዚህ ተጠቅቼ ዝም ማለት አልችልም። እነግራታለሁ። እሱን የምታስቆመው ከሆነ እና የምታሳርፈው ከሆነ አብረን እናያለን፣ ካልሆነ ግን እኔም የራሴን እርምጃ ለመውሰድ እገደዳለሁ። ማለት ኔክስት ለሚፈጠረው ነገር ለሚፈጠረው ጸብ ተጠያቂ ኃላፊነቱን አልወስድም። ምክንያቱም እኔ እንደዚህ አይነት ነገር አልጀመርኩም። የጀመረው ራሱ ነው። እና እኔ እርግጠኛ ነኝ እሱ እንደሆነ እንደዚህ አይነት ነገር ያደረገኝ። ስለዚህ ቤተሰቦች ምን አሰብኩኝ፣ ይሄው እናንተ ፊት ይምጡ፣ እነ ናፍቆትም ይኪማለፍ፣ እነሱ ፊት በስነ ስርዓት ነግራት አለው። ከዛ በኋላ የምትወስደውን እርምጃ አብረን እናያለን። ወይ ከእሱ ጋር ያላትን ነገር ታቆማለች፣ ወይ ስራዋን፣ ወይ እሱን ትመርጣለች። ምክንያቱም በእንደዚህ አይነት መልኩ መቀጠል አንችልም፣ መቀጠል አንችልም። በቃ እኔም ነገም ላደርግ የሚችለውን ነገር አላውቅም። እንደዛ ከመፈጠሩ በፊት እስኪ ልንገራቸውና የሚያደርጉት ማድረግ የሚችሉት ነገር ካለ አብረን እናያለን ያለን ቤተሰቦች እና እስኪ አብረን እንጠብቃቸው ከዛ የሚፈጠረውን ነገር አብረን እናያለን። ቤተሰቦች እየመጡ ነው። የሚፈጠረውን ነገር አብረን እናያለን።

ምንንታኪው ነገር አለ? ምን ነው? እሷን ነው ነው ምን ደተፈጠረ አታቂ ምነው? ምን ነው እኮ እ? ከማን ከማንም እንደሌለኝ እንዴት ሆንክ ነው? እንዴት ሆንክ? ምንድን ነው ማሰስ ላይ ማለት ነው? ዛሬ በጠዋት እንደዚህ ሆንከው? ምን ነው? የት በደምብ አላየኋቸውም። ፊታቸውን ግን በእርግጠኝነት ሱራፌልን በእርግጠኝ እኔ እርግጠኛ የሆንኩት ነገር እሱ እንደሆነ። እንዴት አወቅክ ምናምን እንዳትሉኝ እኔ እርግጠኛ ምክንያቱም ሚኪ ስማኝ ሌላ አለው እንጂ ይሆናል። እንዴት በምን እንደት ትደመድማለህ? በደማ ላየትማ ስታውቅኝ፣ ከሰው ጋር ጸባለ ከሰው ጋር ትጣልቻ ይተኸኝ ታውቃለህ አታውቅም? በቃ ከማንም ጋር ከማንም ጋር ጸብ የለኝ። ማንም እንደዚህ ስልኬ ያለው ማንም አልወሰደውም ሆን ብሎ ዛሬ ጠዋት እኮ ነው፣ በጠዋት እኮ ነው ከቤት ሰው ወጣሁ። ማታ አብራችሁ ነበራችሁ ወይስ? ማታ ነው አብረን የነበርነው። ከዚያ ሄዳን ወደ ቤት ሄድኩ እኮ። እንትን ነው ብቻ፣ ለብቻ ነው ያወራችሁ አላደራችሁ? ሁለት ናችሁ? ተለቅ ተለቅ ገዛት አላጣችሁ? ሱራፌል አልነበረ? አብሮ አልነበረ? እንዴት ነው የማደረው? ከእኔ ጋር ልትጨቃጨቂ ነው? ዝም ብሎ ማደር አለ እንዴ? አንቺ ጋር የምጨቃጨቅበት አቅም የለኝም። በዚህ ሰዓት ልጁ እንደዚህ ሆኖ እየጠየቅኩሽ ነው አይደል? የምጠይቀሽ ጥያቄ ለምን ለማለት ፈልጌ ጭቅጭቅ ነው። በዚህ ፍጥነት እንዴት ነው እኔ ከወንድ ጋር ማድረው እ አገባኝም በቃ አገባኝ። ምን ያው ስለሱ ነው ስላንቺ፣ እዚህ ጋር እሱ እንደዚህ ሆኖ ካንቺ ጋር ጋር ምን አገባኝ፣ እኔ ምን አገባኝ? እሱ እኮ እኔ ልጅ እንትን እያለ እኮ ነው እያሳበበብኝ እኮ ነው። እኔ ምን አገባኝ? ያገባኛል? ያገባሻል? እሱ ምንድን ነው የሚያገባኝ? ያገባሻል? ለምንድን ነው የሚያገባኝ? ለምንድን ነው የሚያገባሽ? ልጁ እንደዚህ ሆኖ፣ ወይ በሱ ምክንያት ሊሆን ይችላል። ሱራፌል ነው እርግጠኛ ነው። እኛ ሀፍ ሀፍ ነው። ምን ገብቶ ሊሆን ይችላል፣ ሊሆን ይችላል። የሆነ ይልን ሙሉ ለሙሉ ላላምን አልችልም። ሱራፌል ያደርጋል እንዴ? ሱራፌል ላም ብልጅ እንደሆነ አውቃለሁ ግን እሱንም ደግሞ ላላምነው አልችልም። ጓደኛ ይሄ ነው በቃ። እንዴ ከመሰለው ይጠየቃል። በቃ ከሆነ እንደመታው ይመታል። እሱ ከሆነ እንደዚህ ያደረገ። ለሚኪ እኔ ከማንም ጋር ጸብ የለኝም ታውቃለህ። ከማንም ጋር ማለት ጣላ ሰው ነው፣ ግን ሰሞኑን የተፈጠረውን ነገር ታውቃለህ ታውቃለህ የሆነ ቀን ሆም ለኛ የእኛን ቀጠሮ ለማበላሸት ነው ብለው የፈጠረብኝን አይተሀል አይተሀል? በቃ ኖ ኖ አይተሀል? ይሄ ግል ያረከው እሱን ቶ ግን እኮ አንተ እንደራስህ ስታስበው ይሁን። አሁን እንትን አስተሳሰብ ምናምን ወደ ባለፈው ነገር ከሱራፌል ጋር አይሂድ። አሁን ከሱራፌል ጋር ትንሽ እንትን ውስጥ ስለገባችሁ ቀጥታ እሱን አታስብ፣ ሱራፌልን አታስብ ዳሪክትሊ መንገድ ደግሞ በፊት ነው በስራ ምክንያት ካለ አስብ፣ እሱ ላይ አደለም። ኩ አይደለም የሆነ አሁን እንደዚህ ዝም ብሎ አሁን እሱ እንደሆነ ካወቅኩኝ መጥፎ ነገር ነው የማደርገው። ገብቶሀል አይደለ? ግን ሳላረጋግጥ የሆነ ነገር ባደርገው የሆነ ልጅ ሌላ ነገር ነው የሚፈጣው። ዝቶብኛል ታውቃለህ። ሲዝትብኝ አይተሀል ነበርክ ከሆነ ማለት ነው። እሱ ሌላ ማንም አይሆንም። የምር እሱ ከሆነ እንደዚህ ያደረገ አንተ ላይ ደረሰው እሱ ላይ እጥፍ ይደርሷል ማለት ነው። ከሱ ሌላ ማንም አይሆንም። እንደዚህ ነው ያደረገ በጠዋት ስርቆት ነው ወይ ሀንግ ነው እንዳልል ምንም የተነካብኝ ነገር

እሱ ከሆነ በጣም ነው ማዝነው። አይደለም ወንድ ልጅ እና እንዳስመጣ ትመቶዋለህ፣ ታወራዋለህ። ወንድ ልጅ በቃ እንደዚህ አይነት ነገር ውስጥ ላለመግባት እኛ እንገባለን። አንቺ ፊትም እዛ እየነገርኩት ነበር። እሱ ከሆነ ይኸውልሽ፣ እሱ ሳይሆን እኔ እንደዚህ አይነት ነገር አድርጎ አሁን ስልክ ያነሳል ብለህ ትጠብቃለህ። ችግር የለውም እኮ እሱ ከሆነ ነገርኩህ እኮ ከኔ ጋር ነው የሚያወራው። እሱ ከሆነ ግን እሱ መሆኑን አሁን እርግጠኛ ሆነ አይታወቅም። ሌላም ሰው ያስቀየም እኮ ሰው ካለ ሌላ ሰው ለምን መታው? ለት ለምን ከመታው እንዴ? ለምን አይደለው ከመታው ነው። እኔ ደግሞ እኛ ፊት ግን ሌላ ነገር ይከተላል። ኦኬ ሴት ልጅ ያልተመለሰ ስልክ ያነሳልሽ ነበር የምር ሻይ አረገው ሰላማዊ ሰው ቢሆን ኑሮ አሁን በዚህ ሰዓት ስልክ የማያነሳበት ምንም ምክንያት አይኖርም። በቃ ግልጽ ግልጽ ነው። ወሬ ምናምን አስመታ። እኛ እናወራዋለን፣ ችግር የለውም። እዛ ብቻውን ማግኘት ይችላል በእነሱ በኩል መቶ አለው ገና መሳደብ አይደለም እሱ እሱ ነው የሚሆነው። በቃ እንደዚህ ከሆነ እንደዚህ ካደረገው ስልክ እ ምን ካልጠፋበት ብር ካልጠፋበት የልጅ እሱ ነው የሚሆነው አሁን ተረድተህ። እሱ ነው ሊያደርገው የሚችል እኔም እኮ ይኸውልሽ፣ ይኸውልሽ ናፍቆት፣ በሙሉ ልቤ እሱ እሱ አድርጎታል። በሙሉ ልቤ እያልኩ አይደለም ግን ደግሞ ሰባ አምስት ፐርሰንት የልጅ ሊያደርገው ይችላል። እናውራለን ከሆነ ያውራናል በቃ። እሺ ችግር የለውም አንቺ ላይክ እኔ እኔ የእራሴ የሆነ ህይወት እንደ እንዲኖረኝ እንደማፈልጉ እየገባሁ እኮ አንቺ እዚህ ወሬ ውስጥ አያገባሽም። ይሄ ወንዶቹ ወሬ ነው። በቃ አለቀ

እግዚአብሔር እንደዚህ አይነት ነገር አርጎት እኛ ዝም እንድንል የምጠብቂው ከሆነ በቃ አንቺም ከእሱ ጋር ተቀጥ ያለሽ እኛም እንቀጥላለን። በቃ አለቀ። ወንድልሽ ነው መጥተዋል። ከደበረሽ እከሱ ጋ ስናወራ ከደበረሽ ችግር የለውም። ይኸውልሽ አሁን ይኸው እነዚህ መጨቃጨቁ ምናምን ምንም ተቀሜጠ በቃ እንደዚህ ያደረገው እሱ ሆኖ ጥፋተኛ ሆኖ የሚገኘው እሱ ነው። እንደዚህ ያደረገው እሱ ከሆነ ጥፋተኛ ሊሆን የሚችለው ሱራፌል ነው። ምክንያቱም እዚህ ጋር ወይ በቅናተኝነት በቅናት ተነሳስቶ ምናምን ወይ ተናዶ የሆነ ይልን እንደዚህ ካስደረገው ብቻውን ማውራት ይችላል። ብቻውን ማውራት ይችላል። እንደሆነ ልጅ ያውራው እኮ አያገባንም እኮ በሌላ ሰው ጥቃት ካስደረሰበት ምናምን የዚህ ልጅ አስተሳሰብ ገብቶሻል? አለ የህፃን ልጅ አስተሳሰብ ነው። ስለዚህ የምር የሚወደው ከሆነ የምር የሚወድሽ ምናምን ከሆነ እንደዚህ ማድረግ የለበትም። ገብቶሻላ

አሁን ነገሩን አቃየረው። እሱ ሲመጣ ነው የሚሰማው። ገባህ? በኋላ ነው የምሰጣችሁን። ሩብ ለሱራፌል ልሰጣው አልችልም። ታውቃል፣ እሱን ጠንቅቀህ እኔ እንደዛ እያልኩ ሳይሆን ነገር እንደ ቡድን እንደ መስራት ነገር ነው

ለወደፊትም ቢሆን ጥንቃቄ እንድታረጊ ነው። በቃ ዋናው ሀሳብ የደወልኩላችሁ ለዚህ ነው። ሌላ ነገሩ ስለመግባት ምናምን አይደለም። በቃ እንዳላወቀው እንጂ እኛን ጨርሶ አጸፈ መመለስ ብድር መመላለስ ቢሆን እኮ እኔ እሱን ልጎዳው ይችላለሁ፣ መለሶ እሱን እኔ ሊጎዳኝ ይችላል ምናምን እና ገባህ አይደል? የደወልኩልህም ይዛችኋት ነው ብዬ የነገርኩህ።

ለአንቺ ማዝንበት ምክንያት ይሄ ልጅ እንደዚህ እሱን እንደዚህ ያስከፈለ የሚያስመታ ከሆነ ነጋን ነገር ብትናገሪው በአንቺ በኩል የሆነ ሰው እኔም ብናገረው ልጅ ነገም ከፍሎ ሊያስዘበድበኝ ነው ማለት

እኛ በንዴት እኮ አሁን እውነታውን ስናረጋግጥ የለልሽ ልንመታውም ምን ልናደርገው የምንችላለን፣ ግን ከዛ በኋላ ያለውስ ነገር የሚለውን ደግሞ ተረጋግተን ማሰብ አለበት። እዚህ ጋር የለልሽ ስላስመታ ነው ነገ ማስመታቱን ይቀጥል አይቀጥልም ማለት ሲበስበት ደግሞ እኛንም እራሱንም አደጋ ላይ ነው የሚጥለው። ልጅ እኛንስ ባስመጣን ቁጥር እኛም ሌላ ነገር ውስጥ ነው የምንገባው። ገብቶሻል አላ? አንቺ እዚህ ጋር እሱን 300 ከፍዬ አስመጥተዋለሁ ምናምን ነገር ምንም አታመጪም። ይሄ ልጅ ልጁን ወደ ሌላ ነገር መክተት ነው ገብቶሻል አላ? ንቆ መተው ነው በቃ። እንደዚህ ካደረገ እራሱን ነው የሚጎዳው። ባይዘው አላ፣ ሌላ ነገር ውስጥ እንገባለን እኛ

ለምን አስፈነከትከው፣ ለምን አስመጣው ምናምን እንዳትል፣ እኛ ነው ምን፣ በቃ በማታውቂው ነገር ለምን አስመታሁ ምናምን የሚባል ነገር ከአንቺ አፍ እንዳይወጣ። ገብቶሻል አይደለ? ሜቢ ደግሞ በሁለታችሁ ማሪ የሆነ ሰው ገብቶም ሊሆን ይችላል። አኮ ወይ ባንቺ በኩል ወይ በሱ በኩል ለጥቻለ አይደል፣ በጓደኝነታችን ሊሆን ይችላል። አኮ እሱን መጥቶ ተደስቶ ይዞራል፣ ከዛው ደኔ ይዞራል፣ ከዛው ሊሆን ስለሚችል መጀመሪያ እንረጋጋ። በቃ ቀላል ነገር አረጋግተን እናስ የሆነ እሱ መሆኑን በተለያየ መንገዶች እናጣራለን። ከዛ እሱ ሆኖ ከተገኘ ከዛም በኋላ እሱ የራሳችን ንሳኔ ነው ሰናለ ችግር የለው። ከዛ ማለት ግን አንቺ እሱ ጋር ያ ነገር ምናምን ሰጣገበውስ እንዳከብ እንድገቢም አንፈልግም በቃ አይ ገባሽ ማሰማሽ ምንም በልብሽ ራሱ አጠርጥሪ በቃ ቅንጣት ታክል እንዳትጠረጥሪ ምክንያቱም ምንም ነገር ይችላል ሌላ ሰው ነው የመጣው ፊቱን አላየሁም። እዛ ጋ ሱራፌል ቁጭ ብላላስ መጥቶ ሁለት ሰው ልኮ ልጅ እንደዚህ ያደርጋል ብዬ በጣም ዝምተኛ ነው። ካልተናገርከው ባለፈው አይቻለሁ። ራስ ቦታ ላይ ምናምን አይልም ነበረ። እነዚህ ልጆች ቁጭ ብለው ነው ያገኘሃቸው፣ ገብቶሃል አይደል? በቃ እንደዚህ እንደዚህ ያደርጋል ብዬ አላስብም። የልጅ በዚህ ፍጥነት እንደዚህ ያስመታህል ብዬ አላስብም። ካስመታ ደሞ ካቅም በላይ ነው የሚሆነው። አንተም እንዳደረግከው እኮ ይገባሃል አይደለም። በራሱ እጅ ይመታ ይሁን፣ እንደ ወንድ ልጅ ለብቻ አውርታችሁ መቶ ቢሆን እኮ እኛም አያገባንም፣ ትጨርሳለህ

እዚህ ጋር ባይዘቡ አይታወቅም እኮ ይሄን ልጅ ባለፈው አስቀይሜው ይሆን እንደ ብሎም ሊያስብ ይችላል፣ አይታወቅም። ከረጋግተሽ አስብ፣ በሌላ በጥሩ መንገድም አስብ። በጥሩ መንገድ እሱ ላይሆን ይችላል ሜይ ቢ፣ ሰዎች ተሳስተው ሜይ ቢ ደግሞ ከአራታችን አንዳችንን ማስደብደብ ሰው ፈልግ ይሆናል የሆነ ሰው። በቃ ችግር የለውም እኔ እየውልህ እኛ እኮ አለን እኮ ጓደኞችህ። እንደዚህ ሆነህ እኮ እኛ ዝም አልልም። በቃ ተመታህ፣ ወንድ ልጅ ነህ፣ እንኳን ተመታህ አለቀ እንዴ ነው ምንም አያስፈልግም በቃ እቤት ገብቼ ነው በዚህ በኩል ነው አሁንም ቢሆን ደውዬ ጠሯችሁ ሀሳብ አንቺ ሁኔታውን አውቀሽ ምርጫሽ እንድትወስኝ ወይኛን፣ ስራሽን ወይኛን ትመርጫለሽ፣ ወይ እሱን ትመርጫለሽ? ማለት እንደዚህ የሆነ ነገ ምን የሚኪናፍሰ ምን እንደሚያጋጥማቸው ወኔ ማሰባት ወይ አስጨርሰኝ፣ ሰማኝ እየነገርኳት ነው። ኃላፊነቱን አልወስድም በቃ ምርጫውን አንቺ፣ ለአንቺ ትቼዋለሁ ሀሳብሽን ታረጋጋ በቃ አንደኛ እሷን ጥፋተኛ ታርግ። በቃ ምን ሆነ ነው እንዴ? እሷ ከዚህ በኋላ ታገኚ ምን አከሱ ጋር እንደ ነው ምን ማለት ነው? ይሄ ዮኔል አንተ ትልቅ ልጅ ሆነ እንዴ? ምን ማለት ነው? እንደዚህ ማለት እንዴ? ጓደኛችንና ታፈቅሯለሽ ያፈቅራት አለ ልጅ። ምን ምን ማረግ እንችላለን? በቃ የልጁን ጻባይ ማረምን ያለብን። በቃ እንደዛም ከሆነ ልጁን በመንቀጣው መንገድ ካታና አስተመረው አለን እንጂ እዚህ ጋር ከሱ ጋር እንደን ሆነሽ ከኔ ጋር ተምጪ ምን አና በቃ ማስተካከል ያለብን ነገር እናስተካክላለን። ሆኔ ለእሱ አንተ ላይ እንደዚህ ጥቃት አድርሶብህ ከሆነ ዋጋ ይከፍላል። አሁን የምነግርህ ነገር እኔ ወንድምህ ነኝ። በቃ ዋጋ ይከፍላል። እንደዚህ አድርጎ ከሆነ ማድረግ ያለብን ነገር እናደርጋለን። ግን እዚህ ጋር ይች ልጅ እንደዚህ ብለን ማስከፋት የለብህም። በቃ ለምን ከእሱ ጋር